በጣም የሚያስፈራ ህልሙን ያየሁት እና ለህልም ነው። እንዲህ እንቅልፍሽን አትሽ ተቀማጥሽ። እኔ እንዲህ አይነት ስልማዮች አላውቅም። ምንድን ነው? ምን አይነት ስልማይተሽ ነው? ዝና ጉድጓድ ውስጥ ሲከተኝ ያየሁት። ጉድጓድ ውስጥ ደግሞ ፊልም ውስጥ ያዩቸው አስፈሪ ጅቦች አሉበት። ይሄማ ህልም አይደለም። አትቀልጅ ዝና የሆነ ችግር ውስጥ ሊከተኝ አስቦ ሊሆን ይችላል። እና ፈጣሪ ላንቺ አስቦ ነው አስቀድሞ በህልም የሚነግርሽ። እሱማ በየትኛው ስራ በየቱ ፀድቄ? እና መጨረሻው ምን ሆነ? በቃ ወደ ጉድጓድ ሲከተኛ ቋርጬ ነቃሁ። በይ ተመልሰሽተኝ ተኝና የጀመርሽውን ህልም መጨረስ አለብሽ። መጨረሻውን ማወቅ አለብሽ። ጉዳዩን አየኸው? ገንዘቡን ያስገቡለት ሁለት ሰዎች ናቸው። ቀኑን ታስታውሰዋል አይደለም? ሰዎቹ ከፍተኛ ገንዘብ የሚያንቀሳቅሱ ናቸው። ምናልባት ባለሀብት ወይም ባለስልጣን ሊሆኑ ይችላሉ። በቃ ስማቸውን እና ስልካቸውን ትሰጠኛለህ። እሺ። ግን ጉዳይ ሊሆን አይችልም። ካሌብ ሞሲሳ ተገናኘ ከዚህ ሰውዬ ጋር አይከለከልም እንዲሉ መሐሌት ዛሬ ዝናን አቅፋ ማደር እንፈልጋለች። አብራውም ፍራሽ ላይ ወድቃለች። ታዲያ ፍራሹ ላይ በነበረችበት ቅጽበት ዝና እየተወራጨ አስቸግሯታል። እሷ ሀሳቧ አቅፏት እንዲያድርና ጸንሼ ሌት አድራለሁ የሚለውን ህልሟን ማሳካት ነበረ። ሰላም ጤና ይስጠለን አድማጭ ተመለከቶቻችን፣ እነሆ ምሳሌ ድራማን ይሽላችሁ ቀርብ ያለው። ታዲያ ሰብስክራይብ፣ ላይክ ማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ወደ ድራማ አለፍን። የገንዘብ እና የወንድ ሱሰኛዋ የሆነችው መሐሌት ዛሬም ያንኑ ሱሷን ለማስታገስ ስትል ከዝና ቤት ተገኝታለች። ታዲያ ከዝና ቤት ተገኝታ ዝና በስካር መንፈስ እየተቀባጀር እና ወዲያና ወዲህ እየተወራጭ ነበረ። ታዲያ ስካሩን ተጠቅማ የራሷን ገላ አሳልፋ ለመስጠት የፈለገችው መሐሌት ዛሬም እንደተለመደው አህሜን በጎ ብላ ታዛዥ ሆናለታለች። ዝናም ጎንጨት እያለ እሷንም ጎንተል እያደረገ እየሰደባትም እያዋረዳትም፣ እሷ ግን ሀሳቧን ለማሳከት ስትል ሰዎችን ስድቡን ችለዋለች። ታዲያ ጠጥተውና ሲጨርሱ ወደ ክላሳቸው ይገባሉ። ዘፈንም ያቀነቀንላት ነበረ። ክላስ ውስጥ ገብተው ግን እሱ ተኝቶም እየተወራጨ ባህር የለውምና ተኝቶም በቁሙም ይወራጫል። ታዲያ መሐሌትም እየተመለከተችው ዛሬማ ለእሱ ጸንሽ የለት ነው ማድር ብላ ለህቷ የተናገረችውን ነገር ለመተግበር ደረቱ ላይ ለህጥ ትላለች። ታዲያ ደረቱ ላይ እንኳን ተኝታ ምንም ቅስስ ያላለው ዝና ያችን የሚወዳትንና የሚሳሳላትን ሉላን ልቡም ይናፍቃል፣ አካሉም ይናፍቃታል። ታዲያ ማህሌት ከላው ላይ ተለጥፋ ሲያያት በድንጋጤ ብድግ ብሎ እየተርበተበተ በስመ አብ ወልድ መንፈስ ቅዱስ ብሎ ማያማትብባታል። ምን ነው? ምን አየክ? ችግር አለ? ትለዋለች አዎ ምን ሆነሽ ነው አንቺ ግን ምን አስበሽ ነው ከላይ ላይ እየተለጠፍሽው ይላታል እሷም በተንኮልም አይን እየተመለከተችው ቆይ ግን አንተ ምን አድርጌ ነው እንደዚህ ክፉ የሆንከው ቆይ ግን አንተ ለዚህ እኔ ያክል ክፉ የሆንከው ምን ሆነ ነው ትለዋለች አሃ ስታይን ክፉ ነው እንዴ የሚመስልሽ ይውልሽ ክፉ ኛ ሳይሆን እኔ ከሉላ ሌላ ማንም ቢያቅፈኝ አይሞቀኝም ይላታል ታዲያ አፍረቷ እንኳን ሳትሸማቀቅ ምንም ሳይመስላት አሁንም ድጋሜ ቆይ ግን ከአጠገብ ያለው አይታየክም ለምንድን ነው ሩቅ ያለው የምታሳድድ? ትለዋለች። ቀኔ መሆኑ ነው ይላታል። አዎ እንደፈለግ ተረዳው ትለዋለች። በይ አሁን ተነሽና ውጭልኝ ብሎ ከቤትም እንድትወጣለት ያደርጋታል። ጀም ክብሯን ያልጠበቀች ሴት እንዲ ነው እንዲሉ አበው፣ እሷንም ክብሯን እንዳልጠበቀች ሴት ውጭልኝ ብሎ ሲያባርራት እሺ አሜን በጎ ብላ ወታለች። በሌላ በኩል ቅድስት ምሳሌን ይዛ ወደ ትምህርት ቤት ሄዳለች። ታዲያ ትምህርት ቤት በሄደችበት ቅጽበት ነበር ዳጣ ወደ ቤት ጎራ ያለችው። እቤት ጎራ ስትልም በቤት ውስጥ ማንም አልነበረም። መድብል ብቻውን ነው የነበረ። በትካዜ ዓለም ተውጧል። ምን ሆነሃል? እንዴት ነህ ትለዋለች። ደህና ነኝ፣ እሺ፣ እንዴት ነሽ እባክሽ ይላታል። ደህና ነኝ ፈጣሪ ይመስገን፣ ግን ምነቅድስት የሉም እንዴ? ትለዋለች። አዎ የሉም። ምሳሌን ትምህርት ቤት ይዛ ሄዳለች፣ ይላታል። ይህንን የሰማችው ዳጣ አረ ቤቱ ይደብራል በቃ በጣም ይጨንቃል፣ ትለዋለች። በያሁን ወሬ ወንታይና ተነሽና ምግብ ስሪልኝ፣ ይላታል። አረ እኔ እኔ ሽንኩርት ካልተከፈተ ካልተከተፈልኝ በፍጹም አልችልም፣ ትለዋለች። ከት ብሎ እየሳቀ መድበልም ሽንኩርት ከተከተፈልኝማ እኔ ምሰራለው። ቆይ ግን ምን አይነት ልጅ ነሽ? በጣም ትገርሚያለሽ ይላታል። እሷም ወደ ኖድ እየተንቆራጠጠች ምግብ መስራት ባለመቻሏ ግራ እየገባት አንተ ግን በጣም ታስፈራለህ ትለዋለች። እኮ እንዴት? አዎ በጣም አስፈራለሁ ይላታል። አዎ በጣም ታስፈራለህ። ብሩክ ግን የት እንዳለ አታውቅም አለችው። ብሩክ የት እንዳለ አላውቅም፣ ነገር ግን ወንድሜ ካልተገኘ ብዙ የሚሞት ሰዎች ይኖራሉ ይላታል። ይሞታሉ ግድ ነው። ብሩክማ መገኘት አለበት። እኔ ቤተሰቦችን አግኝቼ እሱን ማጣት አልፈልግም። እሱም ማየት አለበት ትለዋለች። ይህንን ሲሰማ ግድ የለም፣ በዚህ ዙሪያ ያሉት ሰዎች እነማን እንደሆኑ ካወቅኩኝ፣ ታያለሽ። በቅርቡ ወንድሜ ምንም ሳይሆን ይመለሳል ይላታል። ይህንን የሰማቸው ደስ ቢላትም ነገር ግን የእሱ ሁኔታ ትንሽ አስፈርቷታል። እየተርበተበተችም ቢሆን እሺ እሺ ትለዋለች። በሌላ በኩል መሐሌት ቆሎያን ተገፋ ወደ እህቷ ወደ ፍራታ ቤት አምርታለች። ታዲያ ኤፍራታ ጋር ስደርስም ድንገት ለየፍራታ ስልክ ይጮውላታል። ሜሴጅ ነበረ፣ እሱም መድብል ነበር። እንደዚህ ያላት ይኸውልሽ አሁን እኔ የምታወሩትን መስማት ስለምፈልግ ሜሴጅ ስጽፍልሽ ልክ ከእሷ ጋር እያወራሽ በነበረችበት ቅጽበት እደውላለሁ፣ አንሺውና ድምፃችሁን አሰሚኝ ይላታል። እሷም እንደተባለችው አደረገችው። ታዲያ መሐሌትንም እያውጣጣችና እየጠየቀቻት ነበረ። ማህሌት ግን ምንም ልታወራ ፈቃደኛ አይደለችም። አዎ ብዙ ጉድ አለ ብሎኛል፣ ዘና ግን ባህሪው በጣም እየተቀያየረብኝ ነው ትላታለች። እኮ ጉዱ ምንድን ነው? ብሩክ የት እንዳለ ግን ታውቂያለሽ? ትላታለች። እኔ አላውቅም፣ ግን እኮ በጣም ያሳዝናል፣ የት እንዳለ አይታወቅም ስትላትም፣ የራሱ ጉዳይ ነው ትላታለች። እሱማ ልክ ነሽ ግን እኮ ዝና ለአንቺ ቤቱንም ሳይገዛልሽ እንዴት ይሄ ሊሆን ቻለ ትላታለች። አይ ግድ የለም ዝና ብዙ ገንዘብን ማግኘት ስለሚችል ሞገስ ከሞተ በኋላ ለእኔ የምፈልገውን ነገር እንደሚያደርግልኝ መቶ ፐርሰንት እርግጠኛ ነኝ ትላታለች። ታዲያ የፍራታም ነገሩን ለማጣራት ስትል እኔ ምልሽ ባለፈው ግን ብዙ ጉዳ ለብለሽ ነበር ከብሩክ ጋር የተያያዘ ነው አይደል? ትላታለች። አዎ የተያያዘ ነው። ነገር ግን ዝና እንዳትናገሪ ስላለኝ ለማንም ትንፈሻ አልልም። ባለፈው አስጠንቅቆኛል። ስለዚህ እኔ ለማንም መናገር አልፈልግም። ትላታለች። እሺ በቃ ብላ ስልኩን ትዘጋለች። ታዲያ መድብል እየሰማ በነበረበት ቅጽበት ድንገት ለብሩክ የተላከለት ብር ትዝ ይለዋል። ልጁን ከየት አምጥቶ እንዳሳከመም ወዲያና ወዲህ እያምሰለሰለ ትዝ ሲለው ምናልባች የሆነ ነገር ሊኖር ይችላል እስኪ ብሎ ስልክ ይደውላል። ስልክ ደውሎም አንድ ጓደኛው ጋር ነበረ። እንኳን ሰላም ተፈታ ይለዋል። አዎ ሳትጠይቀኝ በመቅረትህ እጅግ በጣም ተቀይሜያለሁ፣ ነገር ግን ዛሬ አንድ ነገር ካረክልኝ ይቅርልሃለው ይለዋል። እሱ ምንድን ነው ሲለው እባክህ ለብሩክ ገንዘብ የተላከበትን አካውንቶች እንድታጣራልኝ እፈልጋለሁ። ብሩክ ቤቱን አልሸጠውም፣ ነገር ግን ልጁን በብዙ ብር ያሳ አልተሳከመው ስለዚህ፣ ከበስተ ጀርባ ያለውን ነገር ማወቅ ፈልጋለሁ ይለዋል። ያ ሰውም አጣርቶ ሊነግረው ቃል ገባለት። አመሰግናለሁ ብሎ ስልኩን ዘጋ። ሌላ በኩል እነ ሞገስ ከሞላ ጎደል ቢሆንም ወደ ደስተኝነት እየተመልሱ ነው። ሳቃቸውን፣ ፈገግታቸውን በቤታቸው ውስጥ እያሾካሾከ እና አውጥቶ ድምፅ ለማሰማትም እየፈለገ ነው። ከሉላ ጋር እጅግ እየተቀላለደ እና እየተሳዛቀ ልጅ ብትወልጅ ልኝስ እያላትም ነው ታዲያ እሷም እሺ ግን እኮ ትፈራኛለህ፣ ትለዋለች እኔ እኮ ፈርቼሽ አይደለም ስለማከብርሽ እና ክብርሽ ልጠብቅልሽ ስለምፈልግ ነው ይላታል። እሺ አመሰግናለሁ ክብሬን ስለምትጠብቅልኝ፣ ትለዋለች። ታዲያ አንተስ ምን ማድረግ ይሻልሃል? መቼ ምንም ማድረግ አጣላኝም አይደል? ትለዋለች አሁ ምንም ብታደረገኝ አልጠላሽም፣ አንድ ነገር ካደረግሽ ግን ጠላሽ አለው ይላታል። እሱ ምንድን ነው የናቅሽኝ ለታ ይላታል። አሁ እናንተ በወንዶች እኮ በክብራችሁ አትደራደሩም፣ ስለዚህ አልንቅም ትለዋለች። በዚህ ደስ እያለው በዚህ በህይወት ዘመኔ ስኖር እማልጠላውና እማልሰለቸው ነገር ቢኖር አንችና ፀሐይም ብቻ ነው ይላታል። ታዲያ በሞገሰው እጅግ ልቧ ቅልጥ ያለው እያቀፋት እና እየተሳሳቁ ከደቂቃዎች በኋላ እንዲህ ብሎ ነበር የነገራት። ከዚህ በኋላ ዝና አያገኘንም። እስከዛሬ እኮ ሲከታተለን የነበረው ኤቲኤም ብር ሳወጣ ነው። አሁን ግን አያገኘንም ይላታል። ደስም አላት። ድብልጋ አዲስ ነገር ተፈጥሯል። ታዲያ ስልክ ተደውሎ ለትምህርት ስለነበረ ስልኩን ብድግ ሲያደርግ ያልጠበቀው ነገር ነበር የሰማው። ብዙ በሚሊዮን የሚቆጠሩ ብሮች ወደ ብሩክ አካውንት እንደገቡና ስሙንም ጠቅሶ ሲነግረው በድንጋጤ እየተረበተበተ ብሩክ ወንድሜ እንዴት ከእንደዚህ አይነት ከባድ ሰው ጋራ ለምን እንደዚህ ያደርጋል? ያለ ግራ በመጋባት ስሜት ላይ ነው። ያ ብሩክ ሄዶ የገባበት ሰው እጅግ አደገኛ እና በተለያዩ እጾችም የከበረ ሰው እንደሆነ ያውቃልና እየተርበተበተ በቃ ወንድሜን ላጣው ነው ማለት ነው እያለ ግራ ተጋብቷል። በሌላ በኩል መሀሌትም እንቅልፍን ቢብሏታል፣ ግራ ተጋብታለች። ታዲያ ድንገት እህቷ የፍርሀታ ስትነቃ ቁጭ ብላ ታያታለች። ቆይ ምን ሆነች ነው ችግራል እንዴት? ትላታለች። አዎ በጣም ጨንቆኛል፣ እንቅልፍን ቢብሎኛል፣ በጣም ክፉ ህልም አየው ትላታለች። ህልሙ ምንድን ነበረ ስትላት፣ ዝና ጉድጓድ ቆፍሮ ወደ ጉድጓድ ውስጥ ይከተኝ አየውትኝ ትላታለች። አይደለ ታዲያ ይሄማ ምንን በህልም ነው በሆኑ ነው እንጂ እያሳየሽ ያለው ፈጣሪ። ቆይ ግን ፈጣሪን ነው ያሳየሽ እኮ ቀድሞ ትላታለች። ፈጣሪማ አሁን ግን በምን ስራዬ ይህንን ሊያሳየኝ ይችላል? በየትኛው ስራ? እያለችም የምትሰራውን ስራ ክፉ እንደሆነ ታውቋታል፣ ግራም ተጋብታለች። ታዲያ እህቷ የፍራቷም ጣጣ የሌላቱ እንደዚህ ትላታለች። በቃ ተመልሰሽ ተኝና ህልሙን ጨርሽው። ስለዚህ በጣም ከባድ ነገር ከፊት ለፊት ይሻለ ማለት ነው ትላታለች። መሀሌትም እጅግ በጭንቀት ውስጥ ሆና ተመልሳ ለመተኛትም ይረዳታል። በቀጣይ ክፍሉ ምን ይፈጠር ይሆን? ታዲያ መድብልስ ወንድሙን ከገባበት አረንቆ አውጥቶ ወደ ልጁ እንዲገናኝ አደርገው ይሆን? መሀሌትስ ወደፊት የሚገጥማ ተጣፈንታ ምን ይሆን ይሆን? ዝና እውን መሀኔትን ከዚህ በኋላ ወደ መልካም ነገር የሚመራት ይመስላችኋል? በቀጣይ ክፍል የምንመለከተው ይሆናል። እስከዛው በያላችሁበት የምድር ዳርቻ ሰላማችሁ ብዘት ይባልልኝ።